ግን የኒ ዳይመንድ የኒ ሴት ማለት ነው። እንደዚህ ቅብጥ የምትው ነገር ናፍቆን በናፍቆ ተሳስረን በተቀመጥንበት ሰዓት ቅብጥ ስት መጣሽልን በትክታክ ማለት ነው ውዶች። እያውታቃላችሁ እኔ ብዙ ጊዜ ትክታክ ኢቶ ብላይ ቪዲዮ አለ እንትና አልልም አላመጣም። ለምን እንትን ስለማይፈቅድልኝ ለዛ ነው፣ ለሌላ ነገር አይደለም። ነገር ግን ሀይምዬን በራሷ ትክታክ አካውንት ገብታችሁ እዋት መልእክትን በዛው አስተላልፋለች። እንደገና ደግሞ እየጨፈረኝ መታለች። እኔ ከምንም በላይ ከጭፈረው በላይ እየታየኝ ደግሞ መልእክቱ ነው። ውዶ የኒ ባለቅኔ የኒ ቅኔ ዘራፍ የኒ ትንሽዬ ትንሽዬ ስላችሁ የማትወዱ ሰዎች ሀይምዬ ሳቆላ ብጣት የማትወዱ ሰዎች ደና ናችሁ? እኔ በጣም ደህና ነኝ። እንዲ ምን ጥላስ ሲቃጠል አለች፣ ሲያቀልህ ሲያቀልህ አለች። እኔ እስካለሁ አለው ነው እኔ ልጨርስ ልሽ የኔ ቆንጆ ማለት ነው። እኔ እስካለሁ አለው ምንም የቀነሰብኝ ነገር የለም ነው፣ በቅኔ ማለት ነው። ያቅልህ፣ ያቅልህ፣ መልሶ ራሱ ይቀላል ነው። ሀይምዬ እንዲ ምን ጥያቄ አለው ጥራት ሲያቀል ሲያቀልክ መልሶ ራሱ ይቀላል። የኔዋ ንግስት ግን ዘናፈታ እያለሽ ነው ዘናፈታ በሄደኝ እንደዚ ፍክት እያልሽ ለማን ብለሽ ነው? ተከፍተሽ ዶ ለደቂቃ እንኳን ለሰከን ተከፍተሽ ፊትሽን እኔ ማየት አልፈልግም እንደዚህ በጭራሽ። ሀይሚዬ የኔ ቀበጥ ማንም ሰው የፈለገውን ያውራ ያውራ ያውራ ያቅልል ያቅልል ያቅልል መልሶ ይቀላል። አንቺ እንዳልሽው ማለት ነው የኔ ባለቅኔ የኔ ናት። አንቺ አልሽውን እኔ ደግሞ አብራሪቼ በሚገባቸው መልኩ አደርስልሻለሁ፣ ትላላችሁ። እኔ እኮ በጣም የምትመቸኝ ሀይሚነት ማለት ነው። ልልቷ ቅኔዋ በቅኔ ነው የምትወጋቸው። ወታ እንደዛ አትበሉኝ አትልም። ወታ ለምን ሰደባችሁኝ? ለምን እንደዛ አላችሁኝ? ይናፍቃችኋል መቼም አትላችሁም። በቅኔ ነው የምትነግራችሁ የኒ ቅኔ ዘረፈች የኔን ቁሴት ማለት ነው። በቅኔ ትነግራችኋለች እንጂ ወታ ለምን ሰደባችሁኝ፣ ለምን እንደዛላችሁኝ ይናፍቃችኋል፣ እንዳጠብቁት የኔ ልዕልት ዛሬ ስለመጣች በእውነት በጣም ደስ ብሎኛል። ቅኔውም ተመችቶኛል። ሀይሜነት ሀይሚዬ፣ በቃ ሴት ልጅ ቆራጥ ስትሆን አንበሳ ስትሆን አይወዱም። የስራ ሰው ስትሆን አይወዱም። ማድረግ እንዳንች መሆን ስለማይችሉ እኮ ነው። ሀይሚዬ፣ አንቺን መሆን ስለማይችሉ አንቺ ያደረግሹን ማድረግ ስለማይችሉ የራሳቸው ችሎታ ስለሌላቸው ነው። የኒንቁ ሴት ግን እንደዚ ፈገግ ብላ ስታሳያቸው እንዴት ደስ እንደሚለኝ እንዴት ውስጤ ቅቤ እንደሚጠጣ ማን በነገረሽ። ለማንኛውም የኒውድ ቤተሰቦች ላይክ፣ ሼር አድርጉ። ሁለት መቶ ሺ ገብተች ደግሞ ፍክት የምንልበት አሲም ጣልን ትላላቸው አብረን ዘናፈታ ታታ